እኔ ትውልዴም እድገቴም ቦረና መካነ ሰላም አራዳ ነው። የጎጃሙን ፋኖ እየመሩ አምጥተው ያስገደሏቸው የአካባቢው ተወላጆች ናቸው። ሰላሙ አሌይኩም ወራህመቱላ ወበረካቱ። ሰላም ቡድና የተከበራችሁ የቻናል ክታታዎች ባላችሁ በሰላማችሁ ብዝት ይበል። እንግዲህ የተለያዩ መረጃዎች በተለይ ከትናንት በስቲያ የተፈጠረውን ነገር ሰምታችኋል፣ በመካነ ሰላም ወሎ አካባቢ ማለት ነው። እንግዲህ ኢማሙን ጨምሮ ሙአዚኑን እንዲሁም ደግሞ ሌሎችን መስጅድ ሊሰግዱ የመጡትን ዘበኛውም ጭምር ብዙ ሰዎች እንደተገደሉ ሰምታችኋል። ከዛም አልፎ ደግሞ ብዙ ሰዎች እንደተጎዱ ሁላ እንደሚያስፈልጋችሁ የምታውቁት ነገር ነው። በትናንትናው ዕለትም ደግሞ እንግዲህ የቀብር ሽኝታቸውን ተመልክታችኋል። ከዛ ጋር ተያይዞ አንድ የአካባቢው ተወላጅ ያሰፈረው መልእክት አለ። ለብዙዎች ይህን ቪዲዮ ሼር በማድረግ ላይክ በማድረግ ተደራሽ አድርጉት። በዚህ ጉዳይ ላይ ሀሳባችሁን ስጡ። አላህ ራህማቸው፣ አላህ የዘነላቸው፣ አላህ የሸሄድነትን ጸጋ ያጎናጽፋቸው። አሁንም ጥንቃቄ እንድታደርጉ በዚሁ እንግዲህ አጋጣሚ መልእክቴን አስተላልፋለሁ። ይህንን መልእክት ሙራር ታደሰ ነው ያጋራም በፌስቡክ ፔጁ ማለት ነው። እኔ ትውልዴም እድገቴም ቦረና መካነሰላም አራዳ ነው። የጎጃሙን ፋኖ እየመሩ አምጥተው ያስገደሏቸው የአካባቢው ተወላጆች ናቸው። በመካነሰላም አራዳ ጥቃቱ የደረሰበት መስጅድ መስራችና ዋና ኢማም የራሴው አጎት መስጅድ ነው። ይህንን ጥቃት የማውቀው እንደሌላው ሰው በሩቁ በወሬ አይደለም። በወቅቱ ከአሱር በኋላ ከተማዋ ሙሉ በሙሉ በፋኖ ቁጥጥር ስር ስለሆነ ምሽት በመሆኑ እና ፋኖ ወዲያውን ገብቶ በመሆኑ ህዝቡም ስላልተረጋጋ ድንገት ሄደው ከሁለት ዓመት በፊት በዚሁ መስጂድ የተፈጠረው ግጭት ቂም እንዳላቸው ስለምናውቅ እና አደጋ እንዳይደርስ በመስጋት ላይ ስለነበረን በተሻለ መጠን ግጭቱን ለማራግ ጥረት እያደረግን ነበር። በወቅቱ መስጂድ ውስጥ ግጭት ቢጀመር ሊደርስላቸው የሚችል ምድራዊ ኃይል እንዳልነበር ቀድመን ነበር የተነጋገር ነው። የመንግስት አመራሩም መከላከያውም፣ ሚሊሻውም፣ አድማ በታኙም ፋኖ ጋጅ በኩል አድርጎ የቦርድ የቦርዳ ወንዝ ተሻግሮ ሊከበው እንደሆነ ሲደርስበት ሸሽቶ ከከተማዋ 10 ኪሎ ሜትር ርቀት ሸሽቶ እረኛ ቀብር የሚባለው አካባቢ ነበር። ስለዚህ ከተማዋ በሰው ኃይልም በትጥቅም እጅግ በደረጃ የፋኖ ኃይል ቁጥጥር ስር ስለነበር ከመስጅዱ በሁለት ኪሎ ሜትር ርቀት ላይ በጁኒየር ትምህርት ቤት ያለው የመከላከያ ካምፕም በወቅቱ በፋኖ ቁጥጥር ስር ስለነበር መስጅድ ውስጥ ከሄዱ ያለምንም ከልካይ በቂም በቀል እንደሚጨርሷቸው ስለተረዳን፣ ቢመጡባቸውም ፊት ለፊት እነርሱ ግን ግብግብ አትፍጠሩ ምሽት ስለሆነ ህዝቡም ምንም አይደርስላችሁም። ቀድመው መስጂድ ውስጥ መከላከያ ደፍጧል ብለው የማመቻቸት ፕሮፓጋንዳ ሲለጥፉ ስለነበር፣ ስለዚህ ከፈለጉ መስጂድ ውስጥ ገብተው ይፈትሹ በሚል ተግባባን። እንደገመትነውም የምሽት ኢንሻ ሶላት ተሰግዶ እንዳለቀ መንግስት ሊሆን ነው የምታገለው ለሁሉም አማራዎች ነው የምታገለው ያለው ቡድን የአንድ ቀን ቁጥጥር ሲያገኝ ገና ከተማዋን በተቆጣጠረ ሶስት ሰዓታት ውስጥ መስጂዱን ከበበ። ገብተው እንዲፈትሽ ተፈቀደላቸው፣ ተለመኑ። ግን የእኛ የሰላም ምርጫ የነሱን ልብ ሊያራራ አልቻለም። መስጂድ ውስጥ ሚህራብ ድረስ ዘልቀው በሩምታ ያገኙትን ሁሉ ረሽነው ወጡና መልሰው ከበቡ። ቀኑን ሙሉ መስጂድ ታርጌት እንዲያደርግ የመሩት አቅጣጫ የሰጡት የዚያው አካባቢ ተወላጆች ናቸው። የፋኖ አስተባባሪዎችም የዛው አካባቢ ተወላጆች ናቸው። በዚህ ልክ ሲለመኑ እና ለሰላም አማራጭ ሲሰጣቸው እንኳን መስጅድ ውስጥ መግደል ለዚያም ለኢንሻ ሶላት ወጥቶ ከመስጅድ መውጣት ወደ ቤት ለመመለስ የነበረን ሰጋጅ አግቶ ከነ ኢማሙ መረሸን ፖለቲካዊ ፋይዳ ፍጹም የማይገኝበትና እርምጃ ለምን መውሰድ እንደፈለጉ እስካሁን ሊገባኝ አልቻለም። ሟቾች እስኪረሸኑ ድረስ ሁሉንም እየተከታተልን ነበር። ምንም ግጭት እንዳይፈጠር ጉዳት እንዳይደርስ ለማድረግ የመስጅድ ካዳሚዎችም ትብብር እንዲያደርጉላቸውና የፈለጉትን መፈተሽ ከሆነ ገብተው እንዲፈትሹ እያስደረግን፣ በዚያም ልክ የተደረገውን ጥረትና በእነሱ በኩል የነበረን ቅድመ ዝግጅትና ለረሸና ተዘጋጅቶ የመምጣት ሁኔታ ስራ ስረዳው እስካሁን በከንቱ ለሰላም የተደከመው ይቆጨኛል። በመስጅድ ውስጥ የሚኖሩ ወደ ሃያ የሚጠጉ ደረሶች፣ የቆሎ ተማሪዎች ቢኖሩም የረሸኗቸው ዝርዝር ይዘው የመስጅዱን እና የመጅሊሱን መሪዎች መርጠው መሆኑ መስጅዱን ታርጌት ለማስደረግ በጋዛ ፍልስጤም የሚደረገውን የፕሮፓጋንዳ ታክቲክ መጠቀማቸው አስቀድሞ መስጅዱን ታርጌት በማድረግ ጨለማን ተገን በማድረግ ጥቃቱን እንዲፈጽም በማቀድ የአካባቢው ተወላጆች ጥቃት ከሚፈጸም ይልቅ በጎጃም በመጡ ፋኖዎች በኩል ጥቃቱ እንዲፈጸም ስምሪነት አቅጣጫ በመስጠት ሙስሊም ፋኖዎችን ቀድሞ የፕሮፓጋንዳ ቪዲዮ በማስቀረጽ መስጅድ ውስጥ ሚሊሻ መከላከያ ስለመሸገ ነው በሚል ፕሮፓጋንዳ ቀደም በማዘጋጀት ገና መስጅዱ ሳይከበብ የእነሱ ሰዎች እየደወሉ መስጅዱ ተረፈ ወይ እያሉ ይደውሉ ነበር። አላህ ሲጠብቀን ኢንሻ የተገኘው ህዝቡም ሁለት ሶፍ ሰጋጅ ብቻ መሆኑ እንጅማ የተያዘው ዝርዝር የበርካታ ወንድሞች ነበር። እጅግ እጅግ ያሳዝናል። እንግዲህ ይህንን ጽሁፍ የጻፈው ሙራር ታደሰ ነው። ይህንን መልእክት ያጋራው ደግሞ አብዱል ጀሊል ሼክ አሊ ካሳ ይባላል ማለት ነው። ከዛው ከቦታው እንግዲህ እዛው የትውልድ እድገቱ እንደሆነ ቦረና መካነሰላም እንግዲህ እንደሆነ ያሳያል ማለት ነው። እጅግ ያሳዝናል። ኢና ሊላሂ ወኢና ኢለይሂ ራጂኡን። የተፈጠረው ነገር ይህ ነው። በአካባቢ ተወላጆችም ጭምር በአካባቢ ሰዎችም ጭምር ይህ ነገር እንግዲህ ትብብር አድርገው በፕሮፓጋንዳ በተለያዩ ውሸት እንግዲህ ቀምረው እንግዲህ በተለይ መከላከያዎች መስጂድ ደብቃችኋል በማለት እዛ ከገቡ በኋላ ቂም በቀላቸውን እንደፈጸሙ ኢማሞችን፣ እንዲሁም ደግሞ ሙአዚን ዘበኞችን፣ እንዲሁም ደግሞ ሰጋጆችንም ጭምር እንደገደሉ ሌሎችንም እንዳጎዱ ጭምር የተለያዩ መረጃዎች ወጥቷል። እጅግ እጅግ በጣም ያሳዝናል። አሁንም እንግዲህ በአካባቢው ያን ያክል የተረጋገጠ በከተማው ነው እንጂ በገጠራማ ክፍሉ ሰላም እንደሌለ እየተነገረ ያለ ሁኔታ ነው። በዚህ ዙሪያ እንግዲህ የደሴ መጅሊስም መግለጫ አውጥቷል። በያላችሁበት ራሳችሁ እንድጠብቁ መረጃውም እንድትለዋወጡ በሚል ማለት ነው። ለማንኛውም እጅግ እጅግ ያሳዝናል። ይህ መረጃ ይመስል ነበር። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? አላህ ይጠብቀን። ባካችሁ አሁኑም የምላችሁ ነገር ለማይጠቅም አኪራችን ነው የምናበላሸው። በሞራልም በገንዘብም የምንደግፋለን፣ ከዛም አልፈን ደግሞ እጃቸውን ይዘን አስገብተን የራሳችን ወንድሞቻችን በዚህ መልኩ የምናስገድላለን። ይህ ነገር ተገቢ አይደለም። ይህ ነገር ለአኪራ ቤታችን አይጠቅምም። ልንጠነቀቅ ይገባል። እናንተስ በዚህ ጉዳይ ላይ የምትላላችሁ? ወሰላሙ አሌይኩም ወረህመቱላሂ ወበረካቱ። መልካም